እንሺ፣ ዛሬ ደግሞ ይሄን መሰለ ያማረ ቆንጆ የሆነ የፊት ማስክ ወይም ክሬም ይየላችሁ ማጥቻለው ለማንቻው ማይነ ፊት ለሚሆን ለተሸበሸበብን እንዲሁም ደግሞ ማዳት ላጠቃን ጠቋቁር ነገር ላለብን አይናችን ስለ ለተሸበሸበ ቆንጆ የሆነ የፊት ማስክ ነው ማለት ነው። ሰላም፣ እንዴት ናቸው? ሰላም ናቸው። እኔ ያለሁ እግዚአብሔር መስኪን እንደናኔ በእያላችሁበት አለም ዳርቻ ሰላም ናችሁ? ብዙ ትርፍ ይበልን እያልኩኝ እንግዲህ ዛሬ በጣም ቆንጆ የሆነ ሁሌ ልንቀባው የምንችል በየቀኑ ልንቀባው የምንችል ክሬም ወይም ማስክ ነው። እንግዲህ የማሳያቸው ቪዲዮን እናንተ እስከ መጨረሻው ተከታተሉ። በእርግጠኝነት ትወዱታላችሁ። እኔ ፊቴ በጣም ነው የወደድኩት፣ በጣም ነው የተመቸኝ ማለት ነው። ምክንያቱም ለማንኛውም አይነት ፊቴ የሚሆን ነው ማለት ነው። ወደ አሰራሩ ወደ አሰራሩ ስንገባ ዜጋ የሚያስፈልገን በመጀመሪያ ደረጃ ቡና ነው፣ ወይንም ንስኮፊ እኔ እንግዲህ የተጠቀምኩት ቡና ነው፣ ንስኮፊ የተጠቀምኩት እናንተ ግን ቡና ታላችሁ፣ ጥሬው ቡና ኢትዮጵያ እሱን መጠቀም ትችላላችሁ፣ ቆልታችሁ ወቅጣችሁ ማለት ነው በደንብ አድርጋችሁ ደቀቅ አድርጋችሁ መጠቀም ትችላላችሁ። እኔ እንግዲህ የተጠቀምኩት ለአንድ ሳምንት የሚሆነኝን ሶስት ማንኪያ ነው። እንደምታዩት ሶስት ማንኪያ ቡና ተጠቅም ያለውኝ ቡና ንስኮፊ፣ በነገራችን ላይ የመጓጎል ባህሪ ስላለው ትንሽዬ የሞቀ ውሃ በእንደዚህ አንድ ኩባያ በዚህ በምታዩት ለክቼ ጨምር ያለውኝ ጀምር ያለው ማለት ነው። እናንተ ብዙቻችሁ ለወዛማ ፊት የሚሆን ስሪልኝ ትሉኛላችሁ። ይሄ ወዛማም ለሆነባችሁ ፊትም በጣም አሪፍ ነው፣ በጣም ቆንጆ ነው ማለት ነው። እና ሰራላችኋለሁኝ። እዚህ ጋር እንግዲህ እንደዚህ ካቀለጥ ነው በኋላ መልሰን ምናለን ንጹህ ድስት አለችኝ። እኔ ይሄን የምጠቀመው ለእንትን ብቻ ናት፣ እንደዚህ ለግብአቶች ማለት ነው። ለፊት ማስኮች የምጠቀማ ድስት ናት ማለት ነው እና እንደዚህ አርጌ እንዲፈላ አደርገዋለሁ። በደንብ ትንሽዬ ው እንዲፈላ ያህል ነው እንጂ ያን ያህል እንትን አንልም ማለት ነው፣ አናቆየውም። በዚሁ አጋጣሚ ደግሞ ዛሬ በዚህ አጋጣሚ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ሁሌም መልካም አስተያየት ለምትሰጡኝ ላይክ እያደረጋችሁ እያደረጋችሁ ለምታበረታቱኝ አመሰግናለውኝ። እንግዲህ እዚህ ጋር እንደምታወት ሞቅ ብሏል፣ አረፋ ወጥቷል። ከዚህ በላይ ታቆየ ነው ከሚገርማችሁ ንስከፊው ከስር እያራ ላይገርማችሁ የምሬ ነው። እና አሳያችዋለሁ። ድስቱ ላይ ያገጀበታለሁ እና ብዙ አታቆዩት ማለት ነው። እና መልሼ እንደዚህ አጠለዋለሁ። በማት ያው እንግዲህ ቡናውን በደንብ ያልደቀቀ ከሆነ በእጃቸው የተወቀጠ ተሆነ በሌላ ጨርቅ ደረብ አድርጋችሁ አጥሉት ማለት ነው። ምክንያቱም ፊታችን ላይ ስለሆነ ሻካራ እንዳይዋጥረን ማለት ነው። እና እዚህ ጋር እንግዲህ ምንድን ነው ያለኝ? የበቆሎ ዱቄት ነው እንደምታዩት። እኔ ጋር በዚህ በእንትን የታሸገ ነው፣ በጣሳም ያለው አለ ማለት ነው። እና እዚህ ጋር እንግዲህ እኔ የተከፈተ ስለነበረኝ ሌላ የሞላሁት ስለነበረኝ ትንሽ ነው እንደውም የቀረኝ። እዚህ ጋር እንደምታዩት ሁለት ማንኪያ ተጠቅሚያለሁኝ። ሙሉን ጨምረው ያለው ማለት ትችላላቸው ማለት ነው። ያን ያህል ብዙ አልነበረም። ያለው ማለት ነው። እና እንደዚህ አድርጌ በደንብ አድርጌ አማስለዋለሁ። እንዳይጓጉልብን በደንብ አድርገን እንቀላቅለዋለን ማለት ነው። በእርግጥ እኔ የገረመኝ የበቆሎ ዱቄት አይጓጉልም። ምንድን ነው ያልኩት ስታወት ማለት ዱቄቱ ስታወት በጣም እንትን ያለ ነው የተፈተገ ስለሆነ ነገር ግን አይጓጉልም ማለት ነው እና የበቆሎ ዱቄት ከሌላችሁ ደግሞ ምን ማድረግ ትችላላችሁ መሰላችሁ? የሩዝ ዱቄት ታላችሁ፣ በሩዝ ዱቄት መስራት ትችላላችሁ። እንደገናም ደግሞ የወፍጮ ቤቱ የበቆሎ ዱቄት እየተፈጨ ይሆናል ወይ ብላችሁ ይንጠይቃችሁኛል ከዚህ በፊት አዎ ይሆናል ሞክሩትና እውት ማለት ነው። በጣም ማለት ያልሻከረ ከሆነ ምንም አይሆንም፣ ችግር የለውም ማለት ነው እና መልሰን እሳት ላይ እንደዚህ አድርገን እንጥደዋለን። መልሰን ክሬም እንዲሆንልን ማለት ነው። እንደዚህ እናማስለዋለን በደንብ እንደ እጃችሁም ከእሳቱ ላይ ማንሳት የለባችሁም፣ እንትን ስለሚል ቶሎ ነው የበቆሎ ዱቄቱ ወደ ክሬምነት የሚቀየረው። ያን ያህል ብዙ ሰዓት አይቆይም ማለት ነው እና እንደዚህ እያደረግን እና እንደዚህ ትንሽ እያማሰልን ለተወሰነ ደቂቃ ለአንድ ደቂቃ ራሱ እሳታችሁ ይወስነዋል። ለእኔ ሁለት ደቂቃ ራሱ አልቆይም፣ በአንድ ደቂቃ ውስጥ ነው እንደዚህ ወደ ክሬምነት የተቀየረው ማለት ነው። በጣም ቆንጆ ነው። በእንደዚህ አድርገን ታደረገን በኋላ እናወጣዋለን። መልሰን ቶሎ ብለን ወደ እቃ ላይ መልሰን እናደርገዋለን ማለት ነው እና እዚህ ጋር እንግዲህ ንጹህ መላለኝ ወይም መላ ማለት በእንትን ሰዓት ላይ ያደርገዋለሁ። እንደምታዩት በጣም የሚያምር ነው። አልወፈረም፣ አልቀጠንም። በጣም ቆንጆ ይሆንልኝ፣ ቆንጆ ሆኖን ይወጣልኝ ማለት ነው። ይህን እንግዲህ እኔ ለአንድ ሳምንት ነው የምጠቀመው። በደንብ እንትን በሉ ያው በደንብ አድርጋችሁ አውርዱ ለማለት ነው። እንዲቀዘቅዝ አማስሉት ማለት ነው እና ሌላም ግብአት እንጨምራለን። እዚህ ላይ እንግዲህ ትንሽ ቀዝቀዝ ማድረግም ትችላላችሁ። እስከሚቀዘቅዝ ድረስ መቆየት ትችላላችሁ። ሌላኛው ግብአት እንግዲህ እዚህ ጋር ቤቢ ኦይል ነው የተጠቀምኩት። እናንተ እንትን ታላችሁ የሬት ጄል እሱ ካላችሁ የገበያው ማለት የሬት ጄሊ ካላችሁ እሱንም መጠቀም ትችላላችሁ። ፍሬሽ ጄሊም ካላችሁ እሱንም መጠቀም ትችላላችሁ። ፍሬሹ ሬት ማለት ነው። እኔ ግን ስለሌለኝ ይሄንን የተጠቀምኩት ከሚገርማችሁ የቢቢ ኦይል በጣም ነው፣ ሽታው ራሱ በጣም ነው ደስ የሚለው። ፊታችሁን የሆነ ጽድት ነው የሚያደርግላችሁ። ልስልስ የህፃን ስለሆነ የህፃናቶች ስለሆነ ዘይቶ በጣም ቆንጆ ነው ለፊታችን ማለት ነው። እና ይሄ ከሌላችሁ ደግሞ ሌላኛው ግብአት እንግዲህ ሌላም ጨምራለውኝ በትዕግስት ተከታተሉት። ሌላ እዚህ ጋ እንግዲህ ደግሞ ሌላኛው ግርስኒ ነው። ግርስኒ መቼም ኢትዮጵያም ላይ በየትኛውም ዓለም ላይ ያለና ግርስኒ ደግሞ ፊታችንን ጽድት የሚያደርግልን፣ እንዲሁም ደግሞ ማዳታችንን በሙቀት የሚፈትግልና የሚያወጣልን ነው ማለት ነው፣ የሙቀት ኃይል ስላለው ለማዳት በጣም ቆንጆ ነው። ፊታችን እንዲያበራልን ያደርግልናል። እና እንደዚህ አድርጌ ቅልቅል ከቀላቀለዋለሁ አብሬ በደንብ አድርጌ፣ ወይኔ ሽታው እንዴት ደስ እንደሚል በቃ የቡናው ሽታ እንደገናም ደግሞ የዘይቱ የተጠቀምኳቸው በጣም ነበር ደስ የሚለው። ተጠቅሜው ራሱ እኔ ማታ ተቀብቼው ነው ታጠብኩና፣ እንደገና ደግሜ ተቀብቼው ነው ያደርኩት። ጠዋት ነው የታጠብኩት ራሱ ፊቴ ውልውል ነው ያደረገልኝና እንደዚህ አርጌ አሁን ጽሁፍ ቃለች እኔ አላቆየሁትም። ትኩሱን ነበረ ወደ እቃው የመለስኩት ያደረግኩት ማለት ነው። እስከሚቀዘቅዝ ግን ትቼዋለሁኝ እንትን ላይ ክፍት አድርጌ ማለት ነው። ምክንያቱም ሌላ ስራ ስለነበረ ፈጥኜ ለመጨረስ ነበር የፈለግኩት እና ትችዋለሁ ከፈት አርጌ እንደዚህ አድርጌ ማለት ነው። እና ይሄንን ውጭ ማድረግ ትችላላችሁ፣ ፍርጅን ማድረግ ትችላላችሁ ማለት ነው። እኛ ጋር ግን ሙቀት ስለሆነ የበቆሎ ዱቄት እሳት ላይ ስለተጣደ ምን አደረግኩት? ፍርጅ ነው ያደረግኩት ማለት ነው። ግን እናንተ ጋር ቀዝቃዛ አየሩ የቀዝቃዛ ከሆነ ፍርጅ ውስጥ አድርጉት ማለት ነው። ፍርጅ ውስጥ ስታደርጉት ግን ትንሽ የመፈርከስ ባህሪ ያለው ችግር የለውም። እና እዚህ ጋር እንደምታዩት ፊቴ ብጉር አለብኝ፣ ብጉር እየወጣ ነው። እንደገናም ደግሞ እንደምታዩት ሙቀት ነው። በአሁኑ ሰዓት ተውኝ በቃ ስንት አመት ሙሉ ውጪ ወጥቼ አላውቅም ነበር እና ግን በአሁኑ ሰዓት ብቻዬን ነኝ ከሚገርማቸው ማለት ነው። እና ጓደኛዬ ከዚህ በፊት ሄዳብኝ አለ ብያቸው ነበረና በእሷ ፋንታም እግዚአብሔር ይመስገን አምጥተውልኝ ነበረ ግን በመጣች በሁለት ሳምንቷ ከኢትዮጵያ እንዴት እንደመጣች አላውቅም። እግዚአብሔር ዳኝ ሲላት ማለት ነው እና የመጣችው ልጅ ያው ልብ ህመምተኛ ነበረች። እሷም ማ ኦፕሬሽን ተደርጋ እግዚአብሔር ይመስገን በጣም ነው ደስ ያለ የቤተሰቦች አሰሪዎች ያሳከሟት ማለት ነው። እና በጣም ነው ደስ ያለኝ። እሷም ሆስፒታል ናት ያለችው ማለት ነው። እና እዚህ ጋር እንደምታወት ወሬና በዛውባቸው። እኔ ያው እንግዲህ እኛ ዩቲዩበሮች ደስታችንንም ሀዘናችንንም ለእናንተ ነው የምናካፍለው ማለት ነው። እና እዚህ ጋር እንግዲህ በመሀል ላይ እጃችሁን እንዳትከቱት ትንሽ ትንሽዬ ከአጥረ ከጫፉ ማለት ነው። ከዛ ነው እንትን ማለት ያለባችሁ እጅጅ እንዳይለባችሁ፣ ወይንም ደግሞ በማንኪያ እያወጣችሁ ተጠቀሙ ማለት ነው። እና እንደዚህ አድርጌ እየደረብኩ እየደረብኩ በቃ አይኔ ስር ምንም የቀረኝ ነገር የለም። ሁሉም ቦታ ነው የማዳርሰው ይሄንን ክሬም በቃ ማስኩን። ተፈለጋችሁ ማታ ላይ በቃ ሻወር ስትወስዱ ሙሉ ሰውነታችሁን ተቀብታችሁ በቃ ቅልል ነው የሚላችሁ ማለት ነው እና እሱንም ለእንደዚህም ከፈለጋችሁ እንዳልኳችሁ በዛ አድርጋችሁ መስራት ትችላላችሁ፣ ማለት ነው እና እንደዚህ አድርጌ በጣም ቆንጆ አድርጌ ተቀብቻለሁ። ልጃችሁንም መቀባት ትችላላችሁ። ያው እጃችሁን ግን የጥፍራችሁን አካባቢ ያው ያጠቁርባቸው ቡናው ግን ቡና በነገራችን ላይ የቡና አተላ እራሱ ተእንትን ብለው የቡና አተላ እራሱ ጠጥታችሁ ስጨርሱ ለእጃችሁ ተጠቀሙት። በጣም ቆንጆ ነው፣ እጅ ያለሰልሳል ማለት ነው። እንግዲህ እኔ እናንተን ለማሳየት ታጥቤ እንደዚህ መጥቻለሁ። ነገር ግን መልሼ ተቀብቸው ነው ያደርኩት ማለት ነው። የዛሬ ቪዲዮ ይህንን የሚመስል ነበር። ቻው ላይክ ሰብስክራይብ ማድረግ